መንግሥተ ሰማያት የእነርሱ ናት የሚለው በመንፈሱ ትዕቢት የሌለበት ሰው ለንስሐ ቅርብ ነው ማለት ነው። ለጸጋ ቅርብ ነው ማለት ነው። ስለዚህ የእግዚአብሔርን ጸጋ የእግዚአብሔርን ጥሪ ለመቀበል ለመመለስ ቅርብ ስለሆነ ማለት ነው። ስለዚህ በመንፈስ ድሆች ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ምናልባት ጥሩ ምሳሌ ጌታ ኢየሱስ ምድር ላይ በነበረበት ጊዜ አሁን ምናልባት ጥሩ ይገልጽልኛል ብዬ የማስበው አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ወደ ቤተ መቅደስ ሄደ እና ሁለት የሚጸልዩ ሰዎችን ተመለከተ። እና የሁለቱንም ሰዎች ጸሎት መጨረሻ ላይ ዲፋይን አረገ ወይ ደግሞ ገለጸው። እና አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው። እንግዲህ ቀራጭ በአይሁድ ባህል ቀራጭ ማለት ኃጢአተኛ ነውር ፈጽሞ የተወገደ ነው በአይሁድ ሃይማኖት ቀራጭ ማለት። ፈሪሳዊ ደግሞ ራሱን እንደ ለሃይማኖት ቅርብ ሃይማኖት አዋቂ ራሱን እግዚአብሔር እንደሚያቃርጎ ነው የሚቆጥረው። እና ሁለቱ ሲጸልዩ አሁን በመንፈሱ የተሰበረና ያልተሰበረ የሚለውን ለማሳየት ነው። ስለዚህ ፈሪሳዊኑ ምን ብሎ ነው የሚጸልየው? ቀራጩን እያየው እንደዚህ ቀራጭ ስላላደረከኝ አመሰግንሃለው ምናምን እያለ ነበር የሚጸል ነበር። ቀራጩ ደግሞ ምን ብሎ ነው የሚጸልይ በፊት ኃጢአተኛ ነኝ ይቀር በሌ ባክ እኔ ሁሌ ኃጢአት ሰራለሁ በድያhallው ያለን መጸልዩና ከሁለቱ ጸሎት እግዚአብሔር የቀራጩን ጸሎት ነው ሰማ። ለምን ሁለቱም እኮ ጸልየዋል። ወደ ማን ጸሎት? ወደ እግዚአብሔር ነገር ግን እግዚአብሔር የሰማው የቀራጩ ምን ምንድነው የሚያሳየው? ምክንያቱም ያኛው በኃጢአቱ በጥፋቱ ተጸጽቷል እና በብዙ ፍርሃት መንቀጥቀጥ ውስጥ ነው ወደ እግዚአብሔር የቀረው። ፈሪሳዩ ግን ፈሪሳዩ በመሆኑ ምክንያት ያንን እንደምን ቆጥሮታል ማለት ነው፣ እንደ ትምክት ቆጥሮታል። ስለዚህ እንደዚህ አይነት ሰው መንፈሰ ኩሩ ይባላል ወይ ደግሞ ትዕቢተኛ ይባላል፣ ትምክት ያለው ማለት ነው፣ ወይም ግብዝ ማለት ነው። የማይሆነውን የማይሆነው እንደሆነ አድርጎ የሚቆጥር ማለት ነው። ስለዚህ ለዚህ ነው አንዱ በእግዚአብሔር መንግስት ውስጥ ስንኖር፣ አሁን ስሙን እንግዲህ ስለ መንግስቱ መርሃል የመንግስቱን በረከት፣ የመንግስቱን ኃይል፣ የመንግስቱን ክብር የገባንበትን የእግዚአብሔር መንግስት ኃይል እንድንጠቀም የእግዚአብሔር መንግስት በረከት እንድንጠቀምና በዚያ እንድንመላለስ የእግዚአብሔር መንግስት ስርዓትና መርህ ወግ ልናቅ ይገባል ስለዚህ አንዱ በመንፈሳችን ድሆች በእግዚአብሔር ፊት ስንቀርብ በመንፈስ ድሆች ወይም ደግሞ ቲቪተኛ መሆን የለብን አሁንም ሌላ ጥቅስ ልነግራችሁ ይችላለሁ ያዕቆብ መልእክት ምዕራፍ አራት ላይም እዛ እንዲህ ብሎ ይናገራል የሐዋር ያዕቆብ ሲናገር ምን አለ ዓለምን መውደድ ከእግዚአብሔር ጋር ጥል አይደለምን? እያለ ይናገራል። እናንተ ዓለምን የምትወዱ ከእግዚአብሔር ጋር እየተጣላችሁ ነው። ስለዚህ ቀጥሎ ምን ብሎ ይናገራል? እግዚአብሔር ትዕቢተኞችን ይቃውማል ይላል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ ሁልጊዜ በእግዚአብሔር መንግስት ውስጥ በገባንበት በእግዚአብሔር መንግስት ውስጥ አንዱ ያለው ጥቅም ወይም በእግዚአብሔር መንግስት አንዱ ያለው ፕሮቪዥን አቅርቦት ምንድን ነው? ጸጋ አለ። የማን ጸጋ አለ? የእግዚአብሔር ጸጋ አለ። ይህን ጸጋ ግን ሁሉ ጊዜ እየተቀበልን እየበዛለን እንድንሄድ ትሁት መሆን አለብን፣ ዊች ሚንስ በመንፈስ ድሆች መሆን አለብን። ቲቪተኛ መሆን የለብንም። ተግባባን። ትሑታን ሰዎች ናቸው፣ ጸጋም ይበዛላቸው። ትሑታን ሰዎች ናቸው። ይሄ ማለት ምን ማለት ነው? ትሑት ማለት ከእግዚአብሔር ውጪ ከእግዚአብሔር ጸጋ ውጪ እግዚአብሔር ከሰራው ነገር ውጪ በሌላ በምንም ነገር የማይመኩ ሰዎች ማለት ነው። ትሁት ሰዎች ማለት ትምክታቸው እግዚአብሔር ብቻ የሆነ የእግዚአብሔር ጸጋ ብቻ የሆነ የእግዚአብሔር ስራ ብቻ የሆነ ስለዚህ በእግዚአብሔር የሚመካ ሰው በመንፈስ ድሃን ወይ ደግሞ መንፈሱ የተሰበረ ነው ማለት ነው። ትዕቢተኛ አይደለም። ሶ የእግዚአብሔር መንግስት አንዱ መርህ ወግ ምንድነው? በመንፈስ ድሆች ወይም ትሁቶች ሆነን መመላለስ አለብን። መንግስተ ሰማያት የእነርሱ ናት ይላል። ምን ማለት ነው? የመንግስቱ በረከት የመንግስቱ ጸጋ የመንግስቱ ኃይል የመንግስቱ ሁሉ ነገር ለነሱ ትሆናለች ማለት ነው፣ ትሁት ለሆኑ ሰዎች። ቁጥር አራት የሚያዝኑ ብፁዓን ናቸው መጽናናትን ያገኝ። ብፁዓን ናቸው ምድርን ይወርሳሉና ይላል። አንዱ ባህላችን፣ ወጋችን፣ ስርዓታችን ሊሆን የሚገባ ትህትና ነው። ማነው? የዋሃነት ነው በእግዚአብሔር ፊት የዋሃዎች ብፁዓን ናቸው ምድርን ይወርሳሉና ይላል። የሚገርም ነገር በመጽሐፍ ቅዱስ እንደ እግዚአብሔር ኢየሱስ ክርስቶስም ስጋ ለብሶ እንደኖረው አንዱ የኢየሱስ ክርስቶስ ባህሪ መገለጫ ምንድን ነው? እኔ አለ ማቴዎስ 8 ማን ነው? ማቴዎስ 11 ቁጥር 28 ላይ ምንድን ነው ያለው? አዎ እኔ የዋህ በልቤም ትሁት ነኝ አለ እና እቺን ከኔ ተማሩ አለ እና አንዱ ኢየሱስ ክርስቶስ የዋህ ነው ሶ የየዋህነት ትክክለኛ ምሳሌ ሞዴል ኢየሱስ ክርስቶስ ነው ማለት ነው። ስለዚህ የዋህ ነው። የዋህ ሰው ብፁዕ ነው ሲል የዋህ መሆን ማለት ምን ማለት ነው? አሁንም እሱን ማወቅ አለብን። ምክንያቱም እንደ በእግዚአብሔር መንግስት ውስጥ ያለውን በረከት እንድንካፈል እና እንደ እግዚአብሔር መንግስት ዜጋ እንድንኖር ያን ህይወት እንድንኖረው የዋህ መሆን ስለሚገባን ማለት ስለዚህ የዋህ ማለት ምን ማለት በእግዚአብሔር ቃል መሰረት እና ኢየሱስ ክርስቶስ ኑሮ እንዳሳየን የዋህ ማለት መብቱን የሚተው ማለት ነው። በነገራችን አሁን እያንዳንዱን እየተረጎምኩት ያለውን ነገር እንዳትረሱት። ትሁት ማለት ምንድን ነው አልኩኝ? ትምክቱ ማን ብቻ የሆነ ማለት ነው፣ እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ሌላ ትምክት የሌለው ሰው ምን ይባላል? ትሁት ሰው ይባላል። የዋህ ማለት ደግሞ መብቱን የሚተው ማለት ነው። መብቱ ነው የእሱ ነው፣ ነገር ግን ለሌላ የሚተው ማለት ነው። ስለ መብቱ ማይከራከር ማለት ነው። ስለዚህ አንዱ የእግዚአብሔር መንግስት ህይወት መገለጫ ይሄ ነው ማለት፣ እንደዚህ ከሆንን የዋህ ከሆንን ነው እግዚአብሔር ምድርን የሚገርመው ነገር የዋህ መብትን መተው፣ የዋህነት ማለት መብትን መተው ነው። ስለ ራስ አለመከራከር ነው። ነገር ግን እግዚአብሔር ግን ምን ያደርግላቸዋል? እንደዚህ አይነት ሰዎች ነው የሚለው ምድርን ያወርሳቸዋል። የሚገርማችሁ ነገር አንዳችም አይጎልባችሁ፣ ምድር ሁሉ ያወርሳቸዋል። ስለዚህ የዋህ ማለት መብትን መቶ ማለት ነው ክርስቶስ እንደዛ ነው የዋህነትን የገለጸው እሱ አምላክ ነው ጌታ ነው ኃይል አለው መከራከር ይችላል ሰዎች ያኔ ወደ መስቀል ሲወስዱት ሲያሰቃዩት ሲተፉበት ሲሰድቡት መከራከር ይችል ነበረ ወይ ደግሞ ለሚያደርጉበት ነገር ምላሽ መስጠት ይችል ነበር የአቅም ችግር የኃይል ችግር ኖሮበት አይደል ግን ለሰው ልጅ ሲል ለእኔና ለእናንተ ሲል መብቱን ቶ አምላክነቱን ቶ እንደ አምላክ ሳይሆን አክት ያደረገው እንደ ደካማ ሆነ ማለት ምንም እንደማያቅ ስለዚህ ምን አለ እየወጉት ምን አላቸው? አያውቁምና ይቅር በላቸው አላቸው። ይሄ የትህትና መገለጫ ነው። በጣም ማንነው የየዋሃነት መገለጫ ከዛ በኋላ ቁጥር ስድስት ደግሞ የሚላል ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ ይላል። ጽድቅን የሚራቡና ምን የሚሉ የሚጠሙ ሌላው የእግዚአብሔር መንግስት ወግ ወይም ባህል ወይም ስርዓት ምንድነው? ጽድቅን መራብ። ጽድቅን መራብ ማለት ነው፣ በጎ ነገር ለማድረግ የእግዚአብሔርን፣ በነገራችን ላይ የእግዚአብሔርን ፈቃድ ለማድረግ የሚወድ ሰው የሚጓጓ ሰው በእያንዳንዱ እርምጃው፣ በእያንዳንዱ ውሳኔው፣ በእያንዳንዱ ምርጫው እግዚአብሔር ምን ይላል ብሎ የእግዚአብሔርን ፈቃድ ለማድረግ የሚራብ ሰው የሚፈልግ ሰው እሱም ይባላል ጽድቅን የሚራብ ይባላል፣ ጽድቅን የሚራብ ማለት ነው። ስለዚህ ጽድቅን የሚራብ ደግሞ ምን ይጠግባል ነው የሚለው? ጽድቅን ይጠግባል ይላል። በነገራችን ላይ እንደ እግዚአብሔር ቃልና ከእግዚአብሔር አንጻር ጽድቅ ብሎ እግዚአብሔር የሚጠራው ምንን ነው ብለን ስናስብ፣ የምናደርገውን ሁሉን በጎ ነገር ሁሉ በእግዚአብሔር ዘንድ ጽድቅ አይደለም። በነገራችን አሁን ብዙ ሰው የሚቀላቀልበት የሚያደባልቀው ይሄ በቃ መልካም ነገር ሁሉ ሰዎች የሚያረጉት በጎ ነገር ሁሉ ጽድቅ ነው ብለው ነው የሚያስቡት። አይደለም መጽሐፍ ቅዱስ እሱን አይደለም የሚነገረው። በእንግሊዘኛ ቃል የበለጠ ይገልጸልኛል። ምንድነው ዱዊንግ ራይት እና ዱዊንግ ጉድ በጣም የተለያየ ነው። ትክክለኛ ነገር ማድረግ እና ጥሩ ነገር ማድረግ በጣም የተለያየ ነው። ስለዚህ እግዚአብሔር ትክክለኛ ነገር እንድናረግ ነው እንጂ የሚፈልገው ጥሩ ነገር እንድናረግ አይደለም። ኦኬ። ስለዚህ ትክክለኛ ነገር እንድናረግ ከሆነ የፈለገው ትክክለኛ ነገር ታዲያ የቱ ነው ብለን ካሰብን ከእግዚአብሔር ፈቃድ ከእግዚአብሔር ቃል ውጭ ትክክለኛ የሆነ ነገር በሰማይም በምድርም የለም። ብቸኛ ትክክለኛ ነገር የእግዚአብሔር ቃል ነው። ምክንያቱም ይሄ መሆኑን ለማረጋገጥ ከፈለጋችሁ አሁንም ምሳሌያችን ኢየሱስ ክርስቶስ ስለሆነ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ እንደሱ በጎና መልካም ጥሩ ነገር የሰራ እኮ የለም። ስለሰራው መልካምና ጥሩ ነገር እኮ ይቃወሙት፣ ይጠሉትም የነበሩ ፈሪሳውያን፣ ሌሎች ሰዎች እኮ ጥሩ ነገር አላረክም እኮ አላሉትም። እንደ አንተ ጥሩ ነገር ነው ምንም። እንዲያውም ምን ብለውታል? እስኪ ከና ምን ብለዋቸው አለሱ ፈሪሳውያን። ከናንተ መካከል ስለ ኃጢያት የሚወቅሰኝ ማን ነው አላቸው። አንድም ኃጢያት አላነሱም። ምክንያቱም ያደረገው ነገር ሁሉ መልካም ነገር ነው። ጥሩ ነገር ነው ያደረገው። ለምን ግን ይጠሉት ነበረ ታዲያ? ምክንያቱም ያደርገው የነበረ ነገር በሙሉ ጽድቅ ስለነበረ። ጽድቅ ግን ብዙ ጊዜ ሰዎች ሊቃወሙ ይችላሉ። ጥሩን ነገር ግን ብዙ ሰዎች ላይቃወሙ ይችላሉ። ስለዚህ ኢየሱስ ጥሩ ነገር ሁሉ ጽድቅ ቢሆን ኖሮ ኢየሱስ ክርስቶስ ባደረገው ነገር ለምን ሰዎች ይቃወሙ? ለምን ተቃወሙት? ምንም እኮ መጽሐፍ ቅዱስ ይሄን አረገ ብለን በዛን ጊዜ የነበሩ የሃይማኖት መሪዎችም ሰዎችም እኮ እንደዚህ አይነት መጥፎ ነገር አድርገሃል ብሎ እኮ አንድ ሊያነሱለት አይችሉም። ኢየሱስ ክርስቶስ ነው ግን ለምን ተቃወሙት ስትሉ ራሱ ጌታ እንደተናገረው እኔ የዓለም ብርሃን ሁኜ መጥቻለሁ፣ ዓለም እኔን ይጠላኛል። ለምን ክፉ ስራውን ምን ስለምልበት ይላል፣ ስለምገልጥበት። አያችሁ ክፉ ስራውን ስለምገልጥበት ይላል። ኢየሱስ ጽድቅ ሰዎች የሚጠሉት ለምንድን ነው? የሌሎች ሰዎችን ክፉ ስራ ይገልጣል። እኛ ጽድቅ ስናረ ስለዚህ ጽድቅ ደግሞ የእግዚአብሔር ፈቃድን ማድረግ ነው። ሰው የእግዚአብሔርን ፈቃድ ካደረገ ነው ጽድቅ የሚሆነው። ለምሳሌ ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ ለሰው ልጆች ሁሉ ኃጢአት ሞቷል። ያለ ኢየሱስ ክርስቶስ ወደ መንግስተ ሰማያት መግባት ከእግዚአብሔር አብ ጋር መታረቅ አይቻልም ብለን ለሌሎች ሰዎች መንገድ ላይ ወጥተን ስንመሰክራቸው ይጠሉናል፣ ይቃወሙናል። ነገር ግን የተራበ ሰው ወይም የታረዘ ሰው ልብስ የሌለ ሰው ስንሰጥ ግን አይጣሉም። ስለዚህ ልብስ የሌለውን ሰው ማልበስ እና ለተራበው ምግብ መስጠት ጥሩ ነገር ነው ወይም በጎ ስራ ነው። ነገር ግን ኢየሱስ ክርስቶስ ያድናል ብሎ መናገር ግን ጽድቅ ነው ጽድቅ ላይሆን ይችላል ኢየሱስ ክርስቶስ ያድናል ማለት ግን ጽድቅ ስለሆነ ሰዎች ይቃወሙናል። ለምን ይቃወሙናል? ምክንያቱም ፐርፌክት የሆነው ጽድቅ ኢየሱስ ክርስቶስ ያድናል የሚለው ስለሆነ ማለት ነው። ምክንያቱም ሰዎች ኢየሱስ ክርስቶስ አያድንም፣ ኢየሱስ ክርስቶስ ጌታ አይደለም፣ ኢየሱስ ክርስቶስ ሰው ነው ብለው የተራበ ሊያበሉ ይችላሉ። እየሰማችሁ ነው አይደል? ልብስ ስለሌለው ልብስ ሊሰጡ ይችላሉ። በቃ እንዲ እንዲል ሊያደርጉ ይችላሉ ስለዚህ ጌት ኢየሱስ ክርስቶስ ምድር ላይ ያለም ሰዎች ይቃወሙት የነበረ የተራበ ስላላበላ አይደለም እ የታመመ ስላልፈወሰ አይደለም። እነዚህ ሁሉ ጥሩና መልካም ነገሮች ናቸው። ነገር ግን ኖ መንገዳችሁ ትክክል አይደለም የምትሄዱበት ተመለሱ፣ ወደ እግዚአብሔር፣ ስላላቸው ግን ጠሉት። ምክንያቱም ጽድቅ አይደለም የምትሄዱበት ያለም በእግዚአብሔር መንግስት ውስጥ ስኖር የእግዚአብሔር በረከት፣ ሞገስ፣ ጸጋ እንዲበዛልን ጽድቅን የምንጠማ ሰዎች መሆን አለብን። ጽድቅ ደግሞ ምንድን ነው ስንል አሁንም መተርጎም ስላለ ምንድን ነው ጽድቅ ማድረግ ማለት? ጽድቅ እንዳረኩ እንዳላርኮ ነው የሚታወቀው ስንል የእግዚአብሔርን ፈቃድ ነው። ጽድቅ ማለት ፈቃዱን ማድረግ ኢየሱስ እንደተናገረው እኔ የአባቴን ፈቃድ ላደርግ መጣሁ ነው ያለ አለቅ። ለዚህ ነው አንዳንድ ጊዜ ሌሎች ሰዎች ለምሳሌ እናቱ ቅድስት ድንግል ማርያም እንዲህ አደርግላቸው ትለው ነበረ፣ አይደል እንዴ? ከአንቺ ጋ ምን አለኝ ጊዜ ገና ነው የሚለው እኮ የምትለው፣ እሷ የምትለው ነገር መጥፎ ሆኖ እኮ አይደለም። ነገር ግን ምን ማለት ነው? እኔ የምታዘዘውም ማድረግ የምፈልገው ማን ሲለኝ ብቻ ማለት ነው፣ አባቴ ሲለኝ ብቻ። ምክንያቱም ጽድቅ እሱ ሲሆን ነው። ግን የሆነ ሰው ብሎት ቢያደረግ ግን በጎ ነው የሚሆነው፣ ጥሩ ስራ ነው የሚሆነው ያ። ይህን በደንብ ለይቶ ማወቅ፣ ለዚህ ነው የመንግስቱን መርህ ማወቅ ማለት ይሄ ነው። በእግዚአብሔር መንግስት ሲኖር እንዴት ነው የምንኖረው? ጽድቅ እያደረግን መኖራለት። ጽድቅ ማድረግ ምን ማለት ነው? የእግዚአብሔርን ፈቃድ ማድረግ ቃሉን ማድረግ ነው ጽድቅ ማድረግ። ስለዚህ አንዱ መርህስ ነው፣ ቁጥር ሰባት የሚምሩ ብፁዓን ናቸው ይማራሉ ይላል። የሚገርም ነው። ሌላው የሚምሩ ይላል። ስለዚህ በእግዚአብሔር መንግስት ውስጥ እግዚአብሔር ያደረገልንን ምህረት የምህረቱን ምንድነው የሚባለው? የምህረቱን ትሩፋት ወይም የምህረቱን ጥቅም በደንብ ምንድነው የሚባለው? በደንብ በጥልቀት እንድንለማመደው ከፈለግን እኛም የምንምር ሰዎች መሆን አለብን። ማለት የምንምር ይቅርታ፣ የማድረግ እኛ ሌላ ሰው ሲበድለንና ሲጎዳን ወይ እኛም ስንበድል ይቅርታ የማድረግና ይቅርታ የመጠየቅ ምህረት የማድረግ ልብና አቋም ልምምድ በኖረን ቁጥር በእግዚአብሔር መንግስት ውስጥ ያለውን የእግዚአብሔር ምህረት በጣም እንጆይ እናረገዋለን ማለት ነው። በደንብ ይገባናል። እግዚአብሔር ይመስገን የእኛም ስህተትና ድካም ቶሎ ይቅር ይባልልናል። በነገራችን ላይ ሁለት ሰዎች ተመሳሳይ ተመሳሳይ ማለት አንድ አይነት ጥፋት ወይም ስህተት አድርገው አንድን የእግዚአብሔርን ፈቃድ ሳያደርጉ ቀርቶ ማለት ነው። ከዛ በኋላ ከስህተት ከጥፋታቸው በኋላ ቀጥሎ ያለው ኑሯቸው፣ ህይወታቸው የሚወሰነው ያንን ጥፋት የተሳሳቱን ስህተት ሊያስተካክሉ በሄዱበት መንገድ ልክ ነው መንገድ ልክ ነው። ለምሳሌ መጀመሪያው ምንድን ነው? ሰው ብዙ ጊዜ እግዚአብሔርን ይቅርታ አይጠይቅም ቶሎ ብሎ። እውነት ነው መደረግም ያለበት እሱ በእግዚአብሔር ፊት ንስሐ ይገባል ስለ አጠፋው ጥፋት ማለት ነው። ነገር ግን የጎዳውን ሰው የበደለውን ሰው ይቅር ለማለት እና ይቅርታ ለማድረግ በጣም የሚዘገይ ከሆነ የእግዚአብሔርን የምህረት ትሩፋት እንጆይ ሊያደረገው አይችልም፣ ሊጠቀምበት አይችልም ማለት ነው እሱ ደግሞ ምን ያመጣበታል እዚህ እዛ ሰው ላይ አሁን ቀጥሎ የሚያመጣውን ተመልከቱ። እሱ አሁን የሌላውን ሰው በደልና የሌላውን ሰው ስተት ጥፋት ምህረት ለማድረግ የምንዘገይ ከሆነ በሌላ አባባል የምንኮንን ከሆነ ማለት ነው መኮንን ሌላውን በቃ በሌላው ስተት እና ድካም ላይ ለመፍረድ የምንቸኩል ከሆነ እና ደግሞ ተሎ ይቅር ማለት እና መተው የሚያቀተን ከሆነ እኛ የተሳሳትን ጊዜ ወደ ሰው አንድ ጊዜ ሁለት ጊዜ ከሆነ የጠቆምን ወይም ጣታችን የቀሰርን እና የፈረድን፣ እኛ አንድ ጊዜ ስንሳሳት አስር ኩነን ይመጣብናል እኛ ላይ። ይሄ ማለት ምን ማለት ነው? ይቅርታ ለማድረግ የሚዘገዩ ሰዎች፣ ለሌላ ሰው ምህረት ማድረግ የማይችሉ ሰዎች አንዱ የሚሰቃዩት ራሳቸውን በመኮንን ነው፤ ይኮነናሉ። ራሳቸው በራሳቸው ኩነኔ ውስጥ ይኖራሉ ረጅም ጊዜ ማለት ነው። በሌላ አባባል ከራሳቸው ጋር እየተጋጩ ይኖራሉ ማለት ነው። ይሄ ደግሞ ደስታቸውን ያጠፋዋል። በነገራችን ላይ ደስታን የሚያጠፋ የፈለገ ነገር ቢኖረን፣ የዚህ ዓለም ነገር ቢኖረን፣ የዚህ ምድር ነገር ቢኖረን፣ ሀጢያት ሳይሆን መልካም ነገር ቢኖረን፣ ነገር ግን ህሊናችን ንጹህ ካልሆነ ህሊናችን በጎ ህሊና ከሌለን በፍጹም ደስተኛ ልንሆን አንችልም። ሰዎች በዚህ ምድር ላይ አንዱ ሰላም እና ደስታን ማግኘት የማይችሉበት ምክንያት ከኩነኔ የተነሳ ነው። በነገራችን ኩነኔ ደግሞ በይቅርታ በምህረት ብቻ ነው የሚነጻው። ለዛ ነው መጽሐፍ ቅዱስ ሲናገር ላመሰላቸው ያለ ኢየሱስ ክርስቶስ ደም። ለምሳሌ ሮሜ ምዕራፍ ስምንት ላይ እንደሚናገር አሁን ግን በክርስቶስ ኢየሱስ ላሉት ከኩነኔ ነፃ ናቸው ወይም ኩነኔ የለባቸውም ይላል። ይሄ ትልቅ እኮ የወንጌል ጥቅም ነው። ወንጌል የሰጠን ክርስቶስ የሰጠን አንዱ በክርስቶስ ማመናችን ከኩነኔ ነፃ ነን። ምን ማለት ነው? ራሳችንን አንረግምም፣ ራሳችን አንጠላም፣ ሌሎች ሰዎችንም አንጠላም፣ ሌሎች ሰዎችንም አንፈርድባቸው፣ በሌሎች ሰዎች ላይም እጣታችን አንቀስም፣ ጀጃ አናረግም፣ አንፈርድም። ለምን? እኛ በክርስቶስ ኢየሱስ ከኩነኔ ነፃ ሆነናል ማለት ነው። ነፃ ሆነናል። ስለዚህ የፈለገ ድካም ይኖርብን በህይወታችን፣ ይሄም በደንብ ስሙን። የፈለገ ድካም ይኖርብን በህይወታችን፣ ወይም እንደክማለን፣ እንሳሳታለን። በጣም ከባዱ ነገር ግን ምህረት አለማድረግ ነው። በነገራችን ምህረት አለማድረግ በጣም የሚጎዳን ማለት ነው። እግዚአብሔር አምላክ ድካማችን አይደለም፣ ብዙ የሚያስቆጣው እግዚአብሔርን ብዙ የሚያስቸግረው ድካማችን አይደለም። ለድካማችን ጸጋ አለው እግዚአብሔር። ችግር የለም እግዚአብሔር። ቃልም፣ ይናገራል በደከማችሁ ጊዜ ማንም ደካማ የሆነ ሰው በሚያስፈልገው ጊዜ ወደ ጸጋው ዙፋን ይቅረብ ስለሚል በጣም አስቸጋሪው ነገር ከእግዚአብሔር ጋር ስንኖር፣ ከእግዚአብሔር ጋር ባለን ህብረት በጣም አስቸጋሪው የሰው ልጅ ይቅርታ፣ ምህረት ያለማድረግ አቋም ነው። በጣም መጥፎ ከእግዚአብሔር ጋር እና ከመንፈስ ቅዱስ ጋር ያለን ህብረት ያበላሸዋል። ይበላሻል ከዛ የተነሳ ራሳችን መኮንን እንጀምራለን። ሌሎችም አንድ ጊዜ ኮንን ኮን እኛ ጋር አስር ኩነን የሚመጣብን ማለት ነው። እኛ ደግሞ ላለመሳሳት እንጣጣራለን። ምክንያቱም ሌላ ሰው ፈርደናል፣ በሌላ ሰው ኮንነናል። ስለዚህ እኔ ከተሳሳትኩኝ እንደሱ ልሆን ነው፣ እንደሱ ልታይ ነው፣ እሱ ሊስቅብኝ ነው ብለን ስለምናስብ ጭንቀት ውስጥ እንገባለን ማለት ነው። ሌላውን ሰው ግን ይቅር የምንል ምህረት የምናደርግ ከሆነ ግን የሚገርማችሁ ነገር እኛም ብንሳሳት ቶሎ ንስሐ ገብተን ከኩነኔ ነፃ መሆን እንችላለን ማለት ነው። የሌላውን ሰው ኃጢአት እንዳልያዝን ሁሉ የእኛም ኃጢአት አይያዝም ማለት ነው። እግዚአብሔር ይመስገን። አንድ ጊዜ ማረሳው ብዙ ዓመት በፊት አንድ ፓስተር ሲያስተምር አሁን አሁን በዚህ ሰዓት በእግዚአብሔር ፊት እናንተ ራሳችሁን እንዴት ነው የምታዩት? ወይም እግዚአብሔር እናንተን እንዴት ነው የሚያያችሁ? እንዴት እግዚአብሔር እኛን እንደሚያይን ማወቅ ከፈለጋችሁ ህሊናችሁን ተመልክታችኋል። እውነቱ ህሊናችሁ በሚላችሁ ልክ ነው በሰማይ ዘንድ ያላችሁት። ተግባባል። ህሊናችሁ በሚላችሁ ነው። ህሊናው ንጹህ የሆነ ሰው በዛ ልክ ነው እግዚአብሔር እሱ የሚያየው ወይም በእግዚአብሔር ፊት በዛ ልክ ነው ማለት በዛ ልክ ነው። ህሊናችን ንጹህ እንዲሆን ደግሞ በራሳችን ላይም ራሳችንም ይቅር ማለት አለብን። ሌሎች ሰዎችንም ይቅርታ ማድረግ አለብን። ለዚህ ነው የሚምሩ ግንጽዋን ናቸው ይማራሉ። አሁን ስን በምናገርበት እየተናገርኩበት ባለ ሐሳብ እንደው ይሄን አባባል አሁን ለናንተ እየተናገርኩበት ባለው አውድ ልናገር ብለው ማለት መሰላችሁ፣ ንጹህ የሆነ ህሊና ያላቸው ሌላውን ሰው በንጹህ ህሊና ያዩታል ማለት በሌላ አባባል በጎ ህሊና ሁልጊዜ አላቸው ማለት ነው። በቃ ለሰው በጎ ህሊና ነው ያላቸው። ኔጌቲቭ ነገር አያስቡም፣ በቃ በራሳቸው ላይ ኔጌቲቭ ነገር አያስቡም፣ ለሰውም መጥፎ ነገር አያስቡም። በነገራችን ቅንነት ማለት እሱ ነው። ቅንነት የበጎሊና ውጤት ነው። በነገራችን ቅን ሰዎች በጎሊና ነው ያላቸው። ስለዚህ ለራሳቸውም በጎሊና ያላቸው ምን ማለት መጎሊ ራሳቸውን ይቀበላሉ፣ ራሳቸውን ይወዳሉ። በዛ ልክ ደግሞ ሌላውን ሰው ይወዳሉ፣ ሌላውን ሰው ይቀበላሉ። ራሳቸውን ከሌላ ሰው ጋር አያወዳድሩም፣ አያነጻጽሩም ይበልጠኛል በልጠዋለው፣ የንሳል ያንሳል ትንሽ ነው እቀድመዋለሁ፣ እኔ ይሻላለሁ ምናምን የሚል ውስጥ አይገቡም። በጎል ያላቸው ያላችሁ ሰዎች ለምን ራሳቸውን ይቀበላሉ፣ ራሳቸውን ይወዳሉ? በማን በክርስቶስ ኢየሱስ። እግዚአብሔር በክርስቶስ ኢየሱስ በተቀበላቸው ልክ ማለት የሚቀበሉ ጥሩ፣ ተሳስተው ስለማያውቁ ስላላጠፉ ሳይሆን በክርስቶስ ኢየሱስ በተደረገላቸው ምሕረት ልክ ራሳቸውን ይቀበላሉ፣ ሌላውን ሰውም በክርስቶስ ኢየሱስ ይቀበላሉ ማለት ነው። ሰው እንዲህ አይነት ሰው ሁልጊዜ ምን አለው ማለት ነው፣ በጎል አለው። በጎልና ደግሞ የነጻነት ሜዳ ነው። አሜን። ነፃነት ምን ያህል ታውቃላችሁ? ኳስ የሚጫወቱ ሰዎች ምን ያክል ነው የሚጫወቱ ቢባል እንደ ሜዳው ስፋት ነው፣ ታውቃላችሁ። ስለዚህ እኛ ደግሞ ነፃነትን ምን ያህል ኢንጆይ እናደርገዋለን እንደሰትበታለን የሚለው የሚወስነው በበጎ ሕሊናችን ልክ ባለን በጎ ሕሊና ንጹህ ሕሊና ንጹህ ሕሊና ባለን ቁጥር ሰፊ ነፃነት አለ ማለት ነው። ትልቅ ነፃነት ይሰማናል። እግዚአብሔር ይመስገን። ያ ትልቅ ነፃነት ደግሞ ድፍረት ይሰጠናል። ነፃነት ደግሞ ምን ይሰጠናል መሰላችሁ? ድፍረት ይሰጠናል። እግዚአብሔር ይመስገን። ለዚህ ነው ሐዋር ዮሐንስ በዮሐንስ መልእክት ምዕራፍ አራት ላይ ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ምክንያቱም በፍርሃት ውስጥ ቅጣት አለ ይላል። ፍቅር ለምንድን ነው ፍርሃትን አውጥቶ የሚጥል ምክንያቱም ፍቅር ንጹህ ሊና ስለሚሰጥ ነው በጎ ሊና ስለሚሰጠን ነው በጎ ሊና ደግሞ ምን ይሰጠናል ነፃነት ይሰጠናል ነፃነት ደግሞ ምን ይሰጠናል ድፍረት ይሰጠናል ጤነኛ ፒውር የሆነ ድፍረት ይሰጠናል በክርስቶስ የሆነ በጸጋ የሆነ ድፍረት ይሰጠናል በመንፈስ ቅዱስ የሆነ ድፍረት ይሰጠናል ማለት ስለዚህ በፍቅር የሚኖር ሰው በጣም አይፈራም ፍርሃት የሚባል የለውም ማለት ነው